በሲዳማ ክልል የህብረተሰብ ጤና ኢንስቲትዩት በዛሬው ዕለት ተመርቆ ለአገልግሎት ክፍት የተደረገው የጄኖሚክስ እና ባዮኢንፎርማቲክስ ላብራቶሪም በዓለም ላይ የመጨረሻው ቴክኖሎጂ ነው። ዘመናዊ የላብራቶሪ አገልግሎት መስጠት የሚችለው ይህ ቴክኖሎጂ ከዚህ ቀደም እንደ ሀገር በዘርፉ ይስተዋል የነበረውን ችግር የሚቀርፍ እንደሆነም በማስጀመሪያ መርሃ ግብሩ ላይ የተገኙት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ጌታቸው ቶሌራ ተናግሯል። የመጀመሪያ የኮቪድ-19 የተገኘው በውጭ ዜጋ ላይ ነው። ከዛ እንዴት እንደምንይዞ እንዴት እንደምናረገው ራሱ ግራ የገባን ማለት ነው። ይሄ የሆነው ለምንድን ነው? ስለ ስለመጣው በሽታ በዛን ጊዜ እውቀቱን አልነበረንም አናውቆም ነበር። በጣም ግራ የተጋባንበት ጊዜ ነበር። ስለዚህ የመጀመሪያው በሽታ ምልክቱ ያሳየ ሰው ስናገኝ የመጀመሪያውን ሳምፕል ወደ ሳውዝ አፍሪካ መላክ ነው የነበረብን። ትዝላችሁ ከሆነ ማለት ነው የላክንበት ምክንያት ለመመርመሪያ የምትሆኗ ይሄ ፕራይመሪ የምትባሏ ኢትዮጵያ ውስጥ አልነበረችም። ሳውዝ አፍሪካ ነው የነበረው ወይም ደግሞ ሌሎች ሀገሮች ላይ ነው የነበረው። ዛሬ ላይ ስራ እንዲጀምር የተደረገው ላብራቶሪ ከዚህ ቀደም እንደ ሀገር ላጋጠሙ ችግሮች መፍትሄ የሚሰጥና ለማህበረሰቡ ጤና መጠበቅም ጉልህ አበርክቶ ያለው ነው። ዛሬ እየከፈትን ያለነው የጂኖሚክና ባዮኢንፎርማቲክስ ሴንተር ዋናው አላማው የፐብሊክ ሄልዝ ኢመርጀንሲ ማኔጅመንትን በመደገፍ የጄኖሚክ ቤዝ ሰርቬላንስን የምንጀምርበት ነው ማለት ነው። የበሽታውን ዘር እስከ መጨረሻው በማየት በምንወስዳቸው እርምጃዎች ላይ ዲፔንድ የሚያደርግ ስራ የሚሰራ ክፍል ነው። ሰርቬላንሱን መስራት ብቻ ሳይሆን ጥናቶች፣ ምርምሮች በመስራት ያሉትን በሽታዎች ከመለየት የሚመጡትን በሽታዎች ከመለየት አንጻር ትልቅ ስራ ይሰራ። ይሄ አሁን እየተከልን ያለነው የኢሉሚና ኔክሴክ 2000 የሚባለው በዓለም ደረጃ በቴክኖሎጂ እድገት ሁለተኛው ነው። ይሄን መሳሪያ ዓለም እዚህ እንደሆነ ያውቋል። ልክ ስራ ስጀምሩ እዚህ እንደሆነ ያውቋል። የትኛውንም በሽታ ሲኩዌንስ ስታረጉ እዚህ ግቢ ሲኩዌንስ እንደተደረገ ኢትዮጵያ ውስጥ ብቻ ሳይሆን ውጭ ይታወቃል። የሲዳማ ክልል የሕብረተሰብ ጤና ኢንስቲትዩት ከተመሰረተበት ከ2013 ዓ ም ጀምሮ ሲዳማን ጨምሮም ለአምስት ክልሎች አገልግሎት እየሰጠ መሆኑን የሚናገሩት የኢንስቲትዩቱ ዋና ዳይሬክተር ዶክተር ዳመነ ደባልቄ አሁን ላይ አገልግሎት እንዲጀምር የተደረገው ማሽን በ